ሴት ልጅ ደካማ ናት፣ ምንም አታቀም ለሚሉ ወንዶች ይህንን ቪዲዮ እንድታደርሱልኝ ፈልጋለሁ ማለት ነው። አረቦች ምን ይላሉ? እና ከይደሁን አልአዚም ይላሉ ማለት ነው። የሴቶች ታንኮል በጣም ከልክ በላይ ነው ይባላል እና ዛሬ ቦታውን አግኝተዋል ማለት ነው። ምን እንደሆነ እነግራቸዋለሁ። እባካችሁ ይህንን ቪዲዮ ላይክ፣ ሼር አድርጉት እንዲሁም ደግሞ ለቻናሌ አዲስ ሆናችሁ ሰብስክራይብ እንድታደርጉልኝ ፈልጋለሁ። አሰላም አለይኩም ወረህመቱላይ በረካቱ ውድ ቤተሰቦቼ እንዲናችሁ ሰላም ናችሁን ይጋውል ሰላም ነው አላ ስሆነ ታላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን። ያልኩኝ እንደተለመደው በአዲስ ስዲዮ መጥቻለሁ ማለት ነው። ዛሬ ዜላቸው የመጣሁት ፊት ለፊታችሁ ላይ የምትመለከቷት ላይክ ሁለት ሚሊዮን ሁለት መቶ ላይክ አግኝታለች፣ እይታ ደግሞ ከሃምሳ በላይ ከሀምሳ ሚሊዮን በላይ ቪዮ አግኝተዋል ማለት ነው። እና በአረቡም ዓለም በውጭ ዓለም በጣም በጣም በጣም በአሁኑ ሰዓት ላይ ቫይራል ወታለች ማለት ነው፣ ባደረገችው ነገር ምክንያት እና እሱ ምንድን ነው፣ ስራ ትሰራለች። ባሏም ስራ አለው፣ እሷም ስራ አላት እና ስራቸውን ሰርተው በጊዜ ገብተው የሚያርፉበት አጋጣሚ አለና በተለይ ደግሞ ባልየው ቀደም ብሎ ቤት ይመጣል። ከዛ በኋላ ነው እሷ ቀጥላ የምትመጣው ማለት ነው እና ከዛ እያሉ እያሉ ሁለት ጓደኛ እንትን ለሁለታቸውም አንድ የሴት ጓደኛ አለቻቸው። ግን ሴትየዋ በጣም ለዝች ነው ጓደኛዋ ማለት ነው እና ከወንድ ከባሏም ጋር ትቀራረባለች ተቀራረባለች። እንደ ጓደኛ ነው የሚያዩት ማለት ነው እና ከቤተሰብ ከሱ ቤተሰብም ስለምትቀራረብ ቤት ሁሌ ሁሌም ለዚያራ ምናምን ትመጣለች። ከዛ እቺ ያንን ታገባና የራሳቸው ቤት ይኖራቸዋል። አንዳንዴ አንዴ እቺ ጓደኛዋም ትመጣና ታውቃላችሁ፣ ውጭ ሀገር ላይ ችግር የለውም። በየጊዜውም ሴት ጓደኛ ቤታቸው ቢመጣ እንዲሁም ደግሞ እሷም በሌለችበት ዝያራ እሱ ጋር ብትመጣ ችግር የላቸውም ማለት ነው። አላህን ከእንደዚህ አይነት ነገር ይጠብቀንና ሀራም ነው ምናምን የሚባል ነገር የለም ማለት ነው እና ከዛ እንደተለመደው እሷ ስራ ሄዳ ከዛ በጣም ደክሟ ስለነበረ ከስራዋ ቀደም ብላ በፊት በምትወጣበት ሰዓት ሳይሆን ቀደም ብላ ቤት ሄዳ ሰው ባልየው ሳይመጣ በቃ ታጣጥባ ምናምን ቤቱን አዘጋጃጅታ ከእሱ ጋር ለመደሰት ፈልጋ ከስራ ወጥታ ትመጣለች። በምትመጣበት በሚትመጣበት ሰዓት እንደ ያኔ በጣም ግራ ይገባታል። እሱ ምንድነው እቺ ሴት ሴት ጓደኛዋ ከባልየው ጋር ሳላ ላይ ቁጭ ብለው እያወሩ ድምፅ ትሰማለች። ከውጭ ከፍታ ስትገባ ማለት ነውና፣ ከው ለወሬው እየሮትኩኝ ከደረጃ ወጥቼ ነው ወደ ፎቅ የመጣሁት። በደንብ አብራርቼ እንድነግራችሁ እንዲም እንዲም ወጪ ሴት እንዳጠራኝ ማለት ነው የወሬ ጥማትና እና ሲያወሩት ሰማቸውና ከፍታ ስትገባ እንደተለመደው እንደሁሌም እንደ በሳላ ላይ ቁጭ ብሎ እያወሩ ነው። ምን ሰላም ናችሁ ምናምን ብላ ወደ ክፍሏ ትሄዳለች ማለት ነው። ከዛ ከክፍሏ ተጣጥባ ምናምን ብላ ስትመጣ መጀመሪያ እያወሩ የነበረውን ወሬ ቀየሩ ማለት ነው። ከዛ ወሬ ሲቀይሩ በጣም የሆነ በ ግራ ገባትና ምንድን ነው እንዴት እኔ ስመጣ ወሬ ይቀይራሉ? ነገሩ ምንድን ነው ትልና ትጠራጠራለች ማለት ነው። ተጠራጥራም ደግሞ ቦታ አልሰጠችውም ወደ አሁኑ ረስታው ዝም አለች ማለት ነው። ከዛ እያለ እያለ ነገርዬው የተቀያየረ ሁኔታቸው በፊት በደንብ እንትን አስተውለ የማታየውን ነገር በደንብ ማየት ስትጀምር የሆነ ስህተት እንዳለ ይሰማታል ማለት ነው። ቆቷቸዋል። ከዛ እሷ በጣም ውስጧ ጥርጣሬ መጣባት በሚያደርጓቸው ነገሮች በፊት ቦታ አትሰጣቸውም ነበረ ለእነዛ ነገሮች ባልዮውም ከሱ ጋር ከሱ ጋ ሲያወራ ቤትም ስትመጣ ምናምን እንደተለም የለመዱት ነገር ስለሆነ ቦታ አልሰጠችም። ግን ከዛች ቀን ጀምሮ የሆነ በቃ እየተጠራጠረች እና በፊት የማታያቸውን ነገሮችም አስታዊላ ማያት ጀመረች፣ ቦታ መስጠት ጀመረች። እንዴት ብላ በቃ የሆነ ጥያቄ ምልክት አመጣባት ማለት ነው። እና ከዛ ምን አደረገች የሆነ በቃ ሁሌም ስታያቸው በቃ በፊት የሆነ ቦታ የማትሰጡት ችላ የምትሉት ነገር አለ አይደለ? ችላ ማለቱን ትታ መከታተል ጀመረች። ከዛ ሰውዬው አንድ ቀን ይደውልና እሷ ስራ በሆነችበት ሰዓት ላይ ደውሎ ዛሬ ቤት አልመጣም፣ ውጭ ነው የምበላው። እንዲሁም ደግሞ ስራ በጣም ስለሚበዛብኝ ውጭ የሚቆይበት አጋጣሚ አለ እና ቤት ከሄድሽ እንዳጠብቅኝ ምሳሽን ብይ ብሎ ይደውልላታል። ከዚህ በፊት አድርጎት የማያውቀውን ማለት ነው። ከዚህ በፊት እንደዚህ አይነት ነገር አድርጎ አያውቅም። ደግሞ ስራውም እንደዛ የሚያቆየው ስራ እንዳልሆነ ጠንቅቃት አውቃለች። ከተጋቡም የአራት ዓመት በላይ ሆኗቸዋል እና ልጅ አልወለዱም። ገና ስራ ላይ ናቸው ገብቷቸዋል። ከዛ በጣም ግራ ይገባትና እንዴት ያኔ ከዚህ በፊት ያላደረገውን ነገር እንዴት ይህንን ነገር ሊያደርግ ይቻል፣ እንዴት ዛሬ እንዴት እስካሁን ውጭ ላይ ቆይቶ የማያውቀውን ውጭ በልቶ የማያውቀውን እንዴት ዛሬ ውጭ ሊቆይ እንትን አለ ብላ፣ በፊት ቦታ የማትሰጣቸውን ነገሮች በደንብ ማሰብና ማስተዋል እንዲሁም ደግሞ መጠራጠር፣ በቃ በፊት የያያቻቸውን ነገሮች በጣም ቆም ብላ ስታስበው የሆነ ነገር ስህተት እንዳለ ይሰማትና ምን ታደርጋለች? ከዛ ሁለታቸውም ትጠረጥራቸውና አንድ ቀን እንትን በሞዝ በሞዝ እንትን ይሄ እንትን እኛ ሀገር እንትን ዳቦ አለ አይደል? የሙዝ ዳቦ ሰርታ ምን ታደርጋለች? ለጓደኛዋ ደውላ የሙዝ ዳቦ ሰርቻለሁ፣ በጣም ነው የሚጣፍጠው፣ ስለዚህ ግማሹን ልላክልሽ ትላታለች ማለት ነው። ከዛ ጓደኛዪቱም እሺ ችግር የለም፣ በጣም ነው የምወደው፣ ላክልኝ ትላትና ታውቃላችሁ፣ በኦንላይን ነው ዲሊቨሪ ጣልበው የሚልኩት ማለት ነው። ከዛ ቁጥሩ ነግረዋለች፣ ሎኬሽን ልካላታለች። ከዛ ያንን ዳቦ ወስታ ትሰጣታለች። ማነው ይህ ዳቦ ደግሞ ሙዝ አለበት እንደነገርኳችሁ። ሙዝ ደግሞ ለዚች አሁን ፊት ለፊታችሁ ላይ ለምትመለከቷት ሴት ለባልየው የሙዝ አላርጂክ አለበት፣ ሀሳስያ ማለት ነው። ሀሳስያ ማለት እኛ ሀገር ምንድነው፣ ምች ምች ነው የሚባለው አደለ ሀሳስያ በአረብኛ ሀሳስያ ይባላል። በኛ ምች ይመስለኛል። እኔ በስልጥኛ ምች እንደሚባል አቃለሁ፣ ግን በአማርኛ ምን እንደሚባል ረስቼዋለሁ። ይቅርታ አድርጉልኝና ና አላርጂክ ይሉታል በብዛት ደግሞ። ከዛ እሱ አለበት። ይሄ እንዳለበት ደግሞ ጓደኛዋ አታውቅም፣ የዚች ጓደኛዋ ሰውዬው የሞዝ እንትን አላርጂክ እንዳለበት ሀሳይ፣ በጣም ሀሳስ፣ ሀይለኛ ሀሳስያ አለበት ማለት ትንሽ ሞዝ ያለበት ነገር ከበላ ወዲያው ነው እንትን የሆነ ገላዊ ቀላይ ቀላል በጣም ይታመማል። የሆነ በቃ ትንፋሽ እስከሚያጥረው ድረስ ልቡን ቀጥ አድርገዋል ማለት ነው። እና ከዚህ በፊት እንደዚህ አይነት ነገር ስለተፈጠረ ሙዝ ቤት ገዝተም አይገዛም፣ አይበሉም። ለጓደኛ አይቶም ደግሞ ይሄ ነገር አልተነገራትም፣ አታውቅም። ከዛ የሙዙን ዳቦ እሱ ከዛ ለካ ይህ የእሷ ባል የዛች ጓደኛዋ ቤት አለ ሳያውቁ ይሄን የሙዝ ዳቦ አብሮ ይበላሉ ማለት ነው። ይህንን ደግሞ ያደረገች የተንኮሏ ተንኮል እንደሆነ ታውቃላችሁ። እሷ ጋር ካለ ይህንን ሞት ስለሚበላ ሀሰስያው ይነሳበትና በእሷ ቃለው እሷ ጋር ካልሆነ ጥርጥሯን እንድታቆም ማለት ነው። ለምን አብራው እንደኑ እንዳሉ እና ፍቅር እንደጀመሩ ጠርጥራለች። ከዛ የእውነት ዛሬ እሷ ጋር ካልሄደ ሀሰስያው አይመጣበትም። ለምን እሷ ከበለች ከእሷ ጋር አብሮ አብሮ መብላቱ አይቀርም እና በሱ አረጋግጣለሁ ትልን የተንኮሏ ተንኮል ምን ያክል ጭንቅላታችን እንደሚሰራ እዚ ጋር እንድታዩልኝ ነው የሚፈልገው ማለት ነው። እንደነገርኳችሁ አልቀራም ጠራችኝና ስልኩን አቁሜው ነበረና፣ ይህንን ለማረጋገጥ ስለፈለገች፣ ጥርጣሬ ውስጧ በቃ ሰላም እንዲሰጣት ስለፈለገች ይህንን ነገር አደረገች። ለካ አጅሬ እሷ ጋ ነው እውነትም፣ ፍቅር ጀምሯል እሷ ሳታቅ የሆነ በቃ እነሱ እሷን እንትን አድርገው እሷን በቃ የሆነ ሞኝ አድርገው እነሱ የራሳቸውን ህይወት መኖር ጀምሯል ማለት ነው። ያታውቅም፣ ስራዬ ብላ አምና ቤቷ አስገብታ በገዛ ጓደኛዋ ሰው ባልየው ከሷ ከዛች ጓደኛዋ ጋር ይማግጣል ማለት ነው። ፊት ለፊቷ ሆኖ ይማግጣሉ እነሱ። እሷ ግን ቦታ ስላልሰጠች ይሄንን ነገር ያደርጉታል ብላ ስላላሰበች ቦታ አልሰጠችውም ነበረ። ከዛ በዚህ ማረጋገጥ ትፈልግና ዳቦውን ለጓደኛዋ ትልካለች። አጅሬ ደግሞ እዛ ስለነበረ የአንድን ዳቦ ይበላና ከዛ ከሆስፒታል ይደወልላታል ማለት ነው። ከዛ ይህንን ደግሞ ያደረገችው እንደነገር ኳችሁ ልታረጋግጥ ስለፈለገችን የእውነት እሱ ስራ ነው ወይስ እሷ ጋር ነው የሚለውን ለማረጋገጥ ነው ይህንን ነገር ያደረገችው ማለት ነውና ከዛ ሲደው ተደውሎላት ባልሽ ባለሽ አላርጂክ ወይም ደግሞ አሳስያው ተነስቶበት በጣም ታሟል ድረሽ ትባላለች ማለት ነው። ለምን የሚስቴ ቁጥር ይሄ ነው ብሎ ስለሰጠ ወዳው እሱ ከለሷ ይደወልላትና፣ ከዛ እየሮጠች ስትሄድ እውነትም ያን ዳቦ በልቶ አሳስያው ተነስቶበት ሆስፒታል ገብቷል። ከዛ ደግሞ እሱን ሆስፒታል ከወሰዱት በኋላ ጓደኛይቱ አልመጣችም። ለምን እንዳጠረጥር ስለፈለገች አልመጣችሁም ማለት ነው። ከዛ ቆይታ እቺ ምስቲት ከደረሰች በኋላ ካየች በኋላ የሆነ በቃ እንትን ህክምና ተደርጎለት ትንሽ የሆነ መለስ ካለ በኋላ ምንድን የበላው ይሄ ነገር እንዴት መጣበት? በምን ምክንያት ነው ይሄ ነገር ያን የተነሳብህ? ይሄ ነገር አሳስያ እንዳለብህ እያወቅ ለምን ትበላለህ? ተብሎ እሷ አጠገብ ጥያቄ ይጠየቃል። ገብቷቸዋል ከዛ ደግሞ ይሄ የተጠየቀ አጅሪት ትንሽ ውሽሚቷ ትመጣለች ማለት ነው እና ምን ሆነህ ነው ምን ነክቶህ ነው እንዳልተገናኙ ምንም እንዳልተዋወቁ አድርጋ ምን ሆነህ ነው ምን ነክተህ ነው ብላ እሱ አጠገብ በቃ እሱ ከእሷ ጋር እንዳልነበረ ሆነ ማውረት ትጀምራለች ማለት ነው ከዛ አጅሪት ምን አደረገች እኔ እኳ ውቅ ያለው ለምን ትደብቃላችሁ እናንተ እኮ እኔ ላይ ማቅጣችኋል ስለዚህ አንቺ ምን ትደብቃለሽ? እሱ እኮ አንቺ ጋር ነበረ። ለእሱም ደግሞ ማረጋገጫ የሰጠ የላኩልሽ እንዳቦ በልቶ ይሄው ሆስፒታል ገብቷል። ስለዚህ ይህንን ነገር ያደረግኩት እኔ እናንተን ቅሌት ለማንትን ለማጋለጥ ስለፈለግኩ ነው። ስለዚህ አለማአክ ብላ ቀለበቷን አውልቃ ወርውራለት የራሷን ህይወት ትጀምራለች ማለት ነው። እሱ መሬት ላይ ቢወጥቅ ምን ቢል በዛ በድንጋጤ ልቡ ጸጥ ሊል ነበረ። መጨረሻ ላይ ግን አዋርዳ ያችንም ሳድባ አጋልጣ መጨረሻ ላይ ግን ከሱ ጋር ተለይታ የራሷን ህይወት መኖር እንደጀመረች እና ጓደኛ አትመኑ፣ ማንም አታዝጠጉ፣ የሴት ጓደኛ እንዳይኖራችሁ ብላ ነው ሶሻል ሚዲያ ላይ መታ የተናገረችው ማለት ነው። እና እህቶቼ በአሁኑ ሰዓት ላይ ጓደኛ ናት፣ ምኔ ናት፣ ምኔ ናት፣ ጂኒ ናት፣ ከንቶ ናት አያስፈልግም ምንም አይነት ጓደኛ እናንተ ባለ ትዳር ከሆነ ባለ ትዳር እንኳን ባትሆኑ ጓደኛ ይኑራችሁ አይኑራችሁ አይደለም እያልኩ ያለሁት ግን ግን ግን ግን ግን የምትለዋን ነገር ጥያቄ ምልክት ልታደርጉባት ይገባል። ማ ነው በአሁኑ ሰዓት ላይ ታማኝ ሰው የለም። የራሳችሁ የምትሉት ያስጠጋችሁት የገዛ ጓደኛችሁ ጋር ራሱ ጎርጓት ትቆፍርላችኋለች፣ ህይወታችሁን ታበላሻለች። ከስንት አንዱ ጥሩ ቢኖር እንጂ ከመቶ አምስት ፐርሰንት ቢኖር ነው ሌላው ዘጠና አምስቱ ፐርሰንት እንዳለ መጥፎ ነው ማለት ነው። ስለዚህ እህቶቼ ተጠንቀቁ። በተለይ ደግሞ በአሁኑ ሰዓት ላይ ሁሉም ነገር ከጥቅም ጋር ስለተገናኘ ሕይወታችሁ እንዲበላሽ ካልፈለጋችሁ የሴት ጓደኛ ሆን ይቅርባችሁ። ባይነኝ እኔ በራሴ ማለት ነው። እና እህቶቼ ተጠንቀቁ እንደነገርኳችሁ በአሁኑ ሰዓት ላይ ብዙ እህቶች ቤታቸው እየተበላሽ ያለው በገዛ ጓደኛቸው ምክንያት ነው። ጓደኛዬ ቤቴን አፈረሰች፣ ጓደኛዬ ባሌን ቀመች እያሉ ባልየው ደግሞ ልክስክስ ስለሆነ በቀያ እንትን ባገኘበት እንደ ውሻ እንትን ማለት ስለሚፈልግ አንዳንድ ታማኝ ያልሆነ ባለጌ ወንዶቹ አሉ። ግን እንዲሁም ደግሞ ከዘጠናው አስሩ ፐርሰንት ደግሞ ጥሩ ወንድ አለ ማለት ነው። ወብቶቻል ጥሩ ወንዶች እንዳሉ ሁሉ መጥፎ ወንዶች አሉ። መጥፎ ወንዶች እንዳሉ ሁሉ ጥሩ ወንዶች አሉ። ስለዚህ ጥንቃቄ አድርጉ ለማለት ነው። የዛሬ ቪዲዮ ይህንን ይመስላል። በጣም ዘና ስላደረገኝና የሆነ በቃ ደስ ስላለኝ ነው እናንተን ምንት ልንገራችሁ ብዬ የመጣሁት። አመሰግናለሁ ስለ ተከታተላችሁኝ። ሰላም ሬክ ወረህመቱላሂ በረካቱ። ግን ቪዲዮውን ላይክ አድርጓት እሺ። ሰምታችኋል።